ቡና ቡና ቡና የገቢ ምንጫችን ህብላችን፣ አንጣት ያለባቸው እንኳን ህብለሰረሰሯ ውስጥ ነው። ስርስር አድርጋ የገባች ህብለሰረሰሯነ የነካት እንደዚህ ሰው ማናደር ይችላሉ ብዬ አስቤ ማላቀም ማናደድ እንደምችል ላሳይች። ላስበው ሳላስበው ሳላውቀው ካብለ ሰርሰር መንካት ችላል ለካ ወረቀት ሊበሽም ላላችሁት ነገር ይሄ ነው። አይዲ የሚባለው እንትን ላይ ማለት ነው አይሮኖ ካስጠይቀኝ አላውቅም። ዋርኒንግ እንዳይሰጠኝ፣ አይዲ ማለት ይሄ ነው። ባይዘዊ ይሄ ነው። የዱባይ አይዲ ይሄ ነው። ስምንት ሺህ ብር ነው ከፍላችሁ የምታወጡት። ለስምንት ሺህ ብር አይደለም ለራሴ አይደለም ለራሴ አይዲ በጣም ለብዙ ሰው ለአንድ ለአስር ለሀያ ሰው አቅም አለኝ፣ እግዚአብሔር ይመስገን። ቢኖረኝም ባይኖረኝም እሱ ለራሴን የሚጠቅመኝ ያለው የሌለውም እኩሉ ነው የሚኖርበት ሀገር ነው። የሆነ ነገር ጠየቅሽኝ፣ ለአስታርቅሻልሽ ባይ ወይ እኔና አንቺ የምናውረው ነገር እንዳለ አንቺ ባለጌ እንደሆንሽ ስለማቅ ስትመጪ አውቃለሁ። ይቅስ ከሌላ ሰው ከስትጣኝ እንዴት እንደምታደርጊ ስለማውቅ ከሌላ ሰው ጋር ስትጠይቂ እንዴት እንደምታደርጊ ስለማውቅ ልክ እኔ ጋር መጥተሽ ቤታን ጥንቅ ልታስዥ መለስ መለስኩልሽ። መልስ ቤታ መስማት አለባት ምናምን አልኩሽ። አንቺ በአንቺ ቤት እኔና ቤታን ለይተሽ አናጣጥልሽ ልትሰሪ የነበርሽን ሴራ ተመጣውብሽ ነው

ቤታ የጓደኛ ጥንግ ናት እያልኩ አስገባልሻለሁ። እኔ ሳልናገርኩ ነው። እኔ ኮ ባይዘዌ እኔ እኮ የምናገረው ነገር ኮ እኛ ኮ እንግባባለን እኮ አሁን እሷ ቤታ እኮ ለጓደኛ አትሆንም ምናምን ትላለ። እኔ ደግሞ ቤታ ጓደኛ ናት ብዬ የቤታ እየንትሻል ጃጫ ርጌ ግስት ለመሰላችሁ እናንተ ያልገባችሁ ነገር አለ ጋይስ፣ አልገባችሁ፣ ጨዋታ አልገባችሁ እናንተ አልተደረበችም ነው የምትሉት። እኔ ግን በስማርት ወይ ነው እያሳዩ የነበሩ እናንተ ግን ያ ነገር አልተረዳችሁትም። ነበር እያያችሁ ከነበረ ብዙ ጊዜ ቤታ ከሰው ጋር አትስማማም፣ ቤታ ጓደኛ አትሆንም ምናምን ነበር የምትለው። ቤታ ጓደኛ፣ ቤታ እህቴ፣ ቤታ የሰው የሰው ልክ ናት እላለሁ። እዚህ ጋር ጠቅ ነው ማድረጋት እኮ እሷን እንዲያዘችኝ እያዘችኝ ከዛ ትጣል ከማን ነው ከዳይቦ ጋር ሄደ እሱ ደግሞ ብሎ ሰው ጋር ሊያስቀና አንበሳስጠት ፕሮፋይል ካላረጋችሁት ኢትዮጵያ ካልመጣህና ካላፈነደድኩልህ፣ አለች። ካላፈነደድኩልህ ኢትዮጵያ መጣህ፣ ካላፈነደድኩልህ፣ ይኸው የኢትዮጵያ ሕዝብ ፍረዱ፣ ካላፈነደድኩልህ ኢትዮጵያ ካልመጣህ። እሱ ደግሞ ጀስት እኔን ለማስቀናት እንጂ መስጠት ፈልጎ አይደለም። ሲሰጣት ሲሰጣት ራሱ ኤዱ የኔማር ቴንኪው እና መስጠት ፈልጎም አይደለም። የሰጣት የሰጣት እኔን ለማናደድ ብሎ ነበር። ተንቀቅ። እኔ ደግሞ ያዥኝ፣ እኔም ጥመጂ፣ እየተስተካከልኩ እየመጡ ፏ እያልኩ ዩቲዩብ በአንቺ ነው እኔ ደግሞ የምጀምረው እጀምራለሁ። እኔ ደግሞ ዩቲዩብ በአንቺ እኔ ፍቅር በአንቺ ነው የምጀምረው። ዩቲዩብ እኔ ወደ ዩቲዩብ እገሰግሳለሁ። ከዛ ከአንቺ ጋር እየተመላለሱ ገንዘቤን እሸቀላለሁ፣ ጌሜን እሰራለሁ፣ እመላለሳለሁ። ከአንቺ ጋር ምን ታመጭልኛለሽ? ከማንም ጋር እንደምትረጋግ ይሄ ሰው ላይ ጥብቅ ብለሽ ሰው ላይ ጥብቅ ጥብቅ ይሄ እንደ እንትን ጥብቅ ብለሽ እንደማትመላለሽ እንደምስ እንዳሰብ ፈርተሽ ፈርተሽ ማለት እናገርሽ መስሎሻል። የዛን ጊዜም ለካ ይቆምሽልኝ አሁን እኮ ሲገባይ ለካ የዛን ጊዜ ይቆመችልኝ አሉ ከሮሚ ጋር ስለተጣላችሁ ከሮሚ ጋር ጸብ ነበሩ ለካ። እኔ የቲክቶክ ነገር አልገባኝም ለካ። አንዱ ከአንዱ ጋር ሲጣላ አንዱ ለግ አሁን ለምሳሌ እኔና ጂጂ አሁን ተጣላን አይደለ፣ ጂጂ ኔ የተናገረች ነው እኔም እየመለስኩ፣ እኔና ጂጂ ስንጣላ ጂጂ ምንም ቱን ከነ ምናምኖ አንቺ አልነበርሽ፣ አንቺ አልነበርሽ። እኔ አንደኛ ጂጂን ጂጂን ያላልሻት እዚህ ምድር ላይ የሚባሉን ነገር የቀረሽ ነገር አለ ጂጂን ያልሻት በማን ነው በፍቅረኛዋ ሳይቀር፣ ይሄ በማን ነው በሆዴ ውላ ሳይቀር፣ ባልመጣሽው ነገር አለ፣ ባልመጣሽባል ነገር አለ። ንገሪኝ እስኪ አንቺ ምን ያላረግሻት ነገር አለ? አንቺ ለጂጂ አስገባሽላት፣ ቤታ ደሞ ላንቺ አስገባችልሽ። አንቺ ለጂጂ ስታስገቢላት፣ ቤታ ደሞ ደና አርጋ በትልቁ ሚስማር እንዳትላተሚ እንዳትንቀሳቀሽ አርጋ ቀረቀረችልሽ ናች። በደንብ አድርጋ በደንብ አድርጋ ነው የቀረቀረችልሽ። ከዛ በኋላ አንቺ ቆሌሽ እንዳትገፏል የለም። ቆሌሽ ራሱ ጂጂ፣ የጂጂ ምክር ጂጂ መክረኝ ነው። ጂጂ ናት የመከረች። ንጋይስ ጂጂ እንቁርቲን ካልሰደብሽ ብላይ ነበር። እንቁርቲን መስደብ አለብሽ። እንቁርቲ ምትፈረት ስለሚመስላት ነው እንቁርቲን የምትልሽ ምትሰድብሽ ደጋግማ እንቁርቲ ደግሞ ትናንትና ለጂጂ አሽቃባጭ ሆነሽ መጣሽ። አለቅላቂ ጂጂ እንድደከርት ያረግሻት። አንቻደለሽ እንዴ! ደግሞ አንደኛ ነምበር ዋን አንቻደለሽ እንዴ! ለገዛ እንትንሽ ያሎች የገዛ ደምሾና ለእሷ ያሎች አንቻደለሽ እንዴ! አንደኛ ደግሞ እንቁርቲ ተብያዋ ደግሞ አንቻደለሽ እንዴ! ሴትዮዋ እንደዚህ መላቀቷን እንድታጣ ያረግሻት የድሮ የድሮ ነገሯን እያስታወሽ አእምሯ ተነክቶ ሴትዮዋ እንደዚህ እንትን እንድትቀራ ያረግሻት። ተባበሩ ደግሞ አሁን ቲም ሁኑ። እንቁርቲ ሊያሾ ጅጅኪያ ቲም ሆኑብኝ። እኔ ላይ ተደራረቡብኝ። ለሶስት እስኪ እኔ ለሶስት እስኪ ገ ለሶስት አንድ ላይ ሁኑና እስኪ ኔ ልጣሉኝ

እኔ እናቴ ትሙት አንድ እንደዚህ የእምባ ዘለላ ወይ ደግሞ አንድ ቀን ከፍቶኝ እንድመጣ ቲክታክ ላይ ካደርጋችሁ እኔ ቲክታክ ናፍቼ ይጠፋለሁ ከቲክቶክ ላይ። የጥንካሬ ጥግ ነው ማሳያችሁ። የጥንካሬ ጥግ፣ የጥንካሬ ጥግ ነው። ስለኔ ነው የምታወሩት፣ እናንተ ስለኔ ነው የምታወሩት፣ ትሳደባላችሁ። አትሳደቡ። እንድትሳደቡ ነው ማድረጋችሁ። መሳደብ አለባችሁ። ተሳደቡ፣ ተሳደቡ። ቤታችሁን እየከፈታችሁ ሶስታችሁ ከተዋችሁኝ፣ አልተዋችሁም። ምን እነካካችኋሉ፣ እነካችኋሉ፣ እነካችኋሉ። አልተዋችሁም፣ አልተዋችሁም። በሞተውም አልተዋችሁም። በቃ አንድ እኔ ይሄ ተመችቶኛል። ይሄ የረገጣው

ስድብሹ ላይ ሽክሽግ እና ምን ልላችሁ ገ ምንም አታመጡም። ወይኔ እንዲህ ልቤን ከፍቼ ባሳያችሁ ምንም ነገር እንደማይመስለኝ በጣም ደስ ባለኝ ነበረ። በጣም ደስ ባለኝ ነበረ። ገርቢ እያዳሜ ቤትሽን እያከፈትሽ ገርቢ፣ ገርቢ ታሪክ ገርቢ፣ ገርቢ እስከዛሬ ምንም አላመጣሽብኝም። እያዳሜ ከዚህም በኋላ ምንም አታመችብኝም። እየነገርኩች ነው አስጠንቅቄ አስረግጭ፣ እየነገርኳቸው ነው። አስረግጭ ነው እየነገርኳቸው ኳቾ ያለሁት አስረጋግጭ ነው የምነግራችሁ። ኦኬ ዳትስ ኢት ዳትስ ኢት። ዛሬ ይሄን ይመስላል። ይሄን ሄና ብለሽኝ ኢት ውጤ ተይቅርብሽ ደስ ይላል።

ለምን መጋዣ ይሄ ምድሩ መገዝገዣ? ለምን ብዙ አይመጡም መገዝገዣ? እንገዘግዛለን። ወፍ ሪያሊቲ ላይ ወፍ የለም እያልኩ ምን እንዳልኩ ታውቂያለሽ? በቃ የምታወራውን ማታቅ ስትሰድበኝ ምን እንዳልኩ ታውቂያለሽ? እንዴ ማሪ ለዲቦ በላይቭ የገባው ገጀራን የምጋብ ይገባስ ብዬ እንደዚህ ነው ሰርቫይቭ የሚደረገው ግድ ነው። የማንም ቅርሻታም ሲያቀረሽብኝ እስከዛሬ ይኖር ያለሁ። ከዚህ በላይ ግን ማንንም አልታገስም። ማንንም መመለሳመ ማርያምን እንደምን ሆነሽ ነው? በጣም በዛ ሲበዛ ደግሞ